አማራ እሱን አስተካክለች ትጠረያልሽ። አማራ ድድ እንትን ኤግዛክትሊ ኦሮሞ ኦሮሞ ኦሮሞ ከኢትዮጵያ መከላከያ ነህ። አንድ ነው። ማን ይላል? ምንድን ነው የሚለው ኢትዮጵያ ምድር ፌዴራል ፖሊስ ነው የሚለው። አይመስለም። እንዴት የኦሮሞ ልጅ ነህ አርዶ የምንድን ልጅ ነህ? የት አካባቢ ልጅ ነህ? የት እመስላለሁ? እስኪ ገምተኝ። የአርሶ አደር ልጅ ነህ? ያ የአርሶ አደር ልጅ ነህ? የነጋዴ የማን ልጅ እመስላለሁ? እስኪ ይው በደንብ

በየሰፈሩ እየሄደ ዝም ብሎ አስራለው እያለ ገንዘብ ሚፈልጥ ነው። አጋዚዎች ደግሞ ጭንቅላት ይፈልጡ ነበር። ነው ነው። አንተ ቆይ ቆይ፣ ለምን በቪዲዮ አትገባ? ግባ።

ሁለቱ ትግሬ መምጣት አይችልም። ኦሮሞና አማራ ተባበር። ሰሞኑን ደግሞ እንግዲህ ፋንድያ ይዘው የሚገቡ ጋሎችን ኦሮሞ ማስጠንቀቂያ ስ አባገዳ የሚባል ይህንን ወጥፎ እዚህ ላይ የአፍሪካ ዲሞክራሲ መስራችን የሚል ወንበዴ እንቃወመዋለን፣ አንቀበለው

ማሪያ የምታቂሷለ ማርያም የሚሆን ዘፈን ተደምጫለች። እኛ ሀገር ኦሞሮ የሚባል የለም። ኦሮሞ ኦሮሚያ

ይህንም በጠረጴዛ ዙሪያ ከእድናትሽ ከአያቶችሽ ይህን ቅዳሴ ሰምተሽ በአማራ ክልል ጦርነት አለ እና የኦሮሞ ወታደሮች ፋኖ ገሏቸው የአማራ ሕዝብ በአልጋ ወስዶ ሲቀብር ሃይማኖታቸው ምን እንደሆነ አይታወቅም። እና ቅዳሴ ልኮልን ነበር። ሰው እስኪ አዳም ቅዳሴ ታውቂያለሽ? ፕሮቴስታንት ነሽ፣ መዝሙራን ሰምቻለሁ። የፕሮቴስታንት እንትን ቅዳሴ ነው። ስሚው፣ አዲስ ነው። ዳዊት ሞላሊ ነው የለቀቀው አሉ ዲቻ ቦይ ሰርፕራይዝ ላረጋቸው ነው እንግዲህ፣ አልጠበቁም። ማርያም፣ ነገ ጠዋት እመጣለሁ ነው ያልኳቸው። አሁን ደግሞ በጣም ደብሯቸዋል። የሌለ ባይዘዊ ቅድም ደውለውልኝ ማለት ነው። የት ነህ አድሮ ነው ምናምን አሉኝና እየመጣው ነው ምናምን ብያቸው ነበር። በቃ የሌለ እየጮሁ ነበር። በቃ ናፍቀንሃል ምናምን እያሉ ነበር። የሌለ ማለት ነው። ስለዚህ ነገ ጠዋት ነው የምመጣው ብያቸዋለሁ። አሁን ጂ ሰርፕራይዝ እናረጋቸዋለሁ ማለት ነው። ለስኮ እንሂድ እስኪ በስማ ብቻ እንዴት እንደናፈቁኝ ብታዩ እኮ በቃ መቀሌ በቃ ይዣችሁ ቤት ደስ ባለኝ። ቆይ ነገር በጣም እዛችሁ ነበረ። እናት ነው ወፍራችኋል እናንተ። ወፍሩን የጠበቁኝ ታውቃለህ። ና እስኪ ታች። እሺ እንዴት ነሽ? ወይኔ ወይኔ ወይኔ ወይኔ እ ወፍራቸዋል ምንድን ነው ማርያም። ወፍሩን የጠበቁኝ ታውቃለህ። እስኪ አንተ ጉንጫም ምን ይል እንዴ? ኧረ ናይ ወይ አ እስኪ አንቺስ? አንተም ወፍራሃል። በቃ የሌለ እንዴት ነው አምሮባቸዋል። በቃ ተፋታኝ እያለ ነስኬና ያባት ደስ አላችሁ? እኔ በጣም ደስ ብሎኛል። በቃ ለስንት ቀን የተለያየ ነው ለሳምንት ነው እንዴ ነበረ? ታዲያ በጣም ደከመኝ። አልከሳሁባችሁ? በጣም ዙረት በጣም የሌለ በቃ አዲግራት ሄድኩኝ፣ መስቀል ሄድኩኝ። እዛ አሁን ሶስት ቀን ነው ምናምን የቆየሁት አይደለ። ከዛ መቀሌ ሄድኩኝ። ከሁለት ቀን በፊት ነበር መምጣት የነበረብኝ። ከሶስት ቀን በፊት ፕሌን ፍላይት አጣው በቃ አሁን ግን መጥተናል። ዲቻ ቦይስ ዲቻ አረ ግብዳ ማሙሼ ማሙሽ ማወፍራለሁ አቺ እስኪ ቦርጭ እግዚአብሔር መወፍራቸዋል የሌለ በቃ ማርያምን የታ አባት ተገናኝተናል። እንግዲህ ዲቻ ቦይስ አሁን ተመልሳቸዋል ባይዞ ዛሬ ሁለት ነጥብ ሁለት ሚሊዮን ገባ ፎሎወር፣ ደስ ነገ፣ እናከብረዋለን አብረን። እናንተ ደግሞ ከመቶ ሀምሳ ሺህ በላይ አልፋቸዋል። በቃ ጀግኖች፣ ዲቻ ቦይስ፣ ዲቻ፣ ዲቻ፣ ዲቻ ተገናኝተናል። እንግዲህ አዳዲስ ቪዲዮዎች ጠብቁ። ከዲቻ ቦይስ ጋር ብዙ ተአምር እንሰራለን። ብዙ ሰርፕራይዝ ይጠብቃቸዋል። ቻው። በነገራችን ላይ ትሪፕል ሆቴል በጣም ላመሰግናቸው እፈልጋለሁ። ምክንያቱም እነዚህ ልጆች ተንከባክበው በሰላም በጤና እንደቆዩ ያረጋገጡልኝ ትሪፕል ሆቴል ነው እና ከምታስቡት በላይ ትሪፕሊ ሆቴል ለዲቻቦች ትልቅ ውለታ ውለዋል። ና ስለዚህ ባካችሁ ኳስ ጨዋታ መመልከት ከፈለጋችሁ፣ ወደ ትሪፕሊ ሆቴል እየመጣችሁ ማለት ነው መመልከት ትችላላችሁ። የሚገርም ቴራሳለን ዘጠነኛ ፍሎር ላይ የሚገርሙ ምግቦች አሉ። ሁሉ የተሟላ ነው እና መታችሁ ትሪፕሊ ሆቴል መዝናናት ትችላላችሁ ማለት ነው። ወዳችኋል።